በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ እጅግ በጣም የተከበሩ አባታችን መልአከ አርያም ቆሞስ አባ አብርሃም የዚህ ታላቅ ደብር ዋና አስተዳዳሪ አባቶቼ በየማዕረጋችሁ በየሹመታችሁ በየእድሜያችሁ በየእውቀታችሁ፣ እንዲሁም ክቡር ሊቀ ጉባኤ አባ ሳሙኤል የዚህ ደብር መምህር ወዳጆቼ፣ ምዕመናን፣ ወንዶችም ሴቶችም ሁላችሁም በክርስቶስ ሰላም እንደምን ከረማችሁ? አሜን። የአምላካችን የእግዚአብሔር ስም ለዘላለም የተባረከ እና የተመሰገነ ይሁን። ሙቀት እንዳለ ተነግሮኛል። ደቁመታ አሳጥረ ሰብከ በጊዜ ውረድ አለ። እዛ ህዝቡ ኃይለኛ ነው አትችለውም ተብዬ አለው። እሺ ብዬ ቃል አክብሬ በጊዜ ወርዳ ነው እንስማማለን አለን። ወገንች ክብር ምስጋና ለእግዚአብሔር ይሁን። እስቲ እግዚአብሔርን አመስግኑታል። ያው ልደታ ስለሆነች የልደታ ቀን ፊት አይጨፈገግም። ወሩን ሙሉ ፊታችን ተጨፋጎ እንዳይውል ማለት ነው። እኔም እንዳልፈራችሁ ፈገግ ፈገግ በሉ እስኪ። አገሩም አሜሪካ ነው አደል ወገኖች፣ እና እንደተመቻችሁ እንዳልተመቻችሁ እንደደላችሁ እንዳልደላችሁ ማለት ነው በፊታችሁ ነው እና ከዛ ደግሞ ምላችሁን ስትመልሱልኝ ስለሆነ በዚህ መንፈስ ጥቂት ደቂቃ እንቆያለን። ያው እዚህ ቦታ ላይ ከአምስት ስድስት ዓመት በፊት አንዴ መትቼ ነበር። አሁን እግዚአብሔር ስለፈቀደ ስሙ የተመሰገነ ይሁን ክርስቶስ ተነስቷል። በእውነት ተነስቷል። በሉ ክርስቶስ ተነስቷል! ክርስቶስ ተነስቷል! ክርስቶስ ተነስቷል! ክብር ምስጋና ለስሙ ይሁን። በጣም አከብራቸው ከብፁዕ አባታችን ጀምሮ በርካታ ሊቃውንት ባሉበት አንዳንድ ጊዜ ለማስተማር ይዳግታል። የጠመመው እንዲያቀኑ ልኝ ያረፍ ትንሽ እናገራለሁ። የድንግሊቱም ስም ማርያም ነበር። ወስማ ለይቲ ድንግል ማርያም የሉቃስ ወንጌል ምዕራፍ አንድ ቁጥር 27 ላይ ወንጌላዊው ሉቃስ እጅግ ለከበረው መስፍን ለቴዎፍሎስ በጻፈው ጦማር ውስጥ የገለጸው ኃይለ ነው። እንደምታውቁት ወንጌላዊው ሉቃስ በስሙ ሁለት መጽሐፍ ጽፏል። አንዱ የሐዋርያ ስራ ነው፣ አንዱ ደግሞ የሉቃስ ወንጌል ብለን የምንጠራው ነው። ሁለቱንም ምክንያት ተጽሑፉን በመግቢያው ላይ ይዘረዝራቸዋል። የመድኃኒታችን የኢየሱስ ክርስቶስን ምድራዊ አገልግሎት፣ የባህርይ አምላክነትና ምንነት ይሄ ታላቅ መስፍን እንዲረዳ ከመጀመሪያ ጀምሮ የሆነውን በጥንቃቄ ጻፍ ሁን ብሎ የሃይማኖት ነገር ጥንቃቄ እንደሚያስፈልገው ገልጾ የጻፈበት መልእክት ነው። በዚህ ጽሁፍ ውስጥ ሁላችንንም ልባችንን የሚነካው የታዋቂውን የአረጋዊውን የሽማግሌውን የዘካርያስን ነገር ከነገረውና ለምስክርነት ካስረዳው በኋላ ወበሳድስ ወርኅ ተፈነወ ገብርኤል መልአክ በእግዚአብሔር አባባቲ ሀገረ ገሊላ እንተ ስማ ናዝሬት የወለ ወላቼ በስድስተኛው ወር የዮሐንስ የዘካርያስ ታሪክ ከሆነ በኋላ ከተወለደ በኋላ በስድስተኛው ወር በገሊላ ናዝሬት የእግዚአብሔር መልአክ ወደ አንዲት ድንግል ተላከ። የድንግሊቱም ስም ማርያም ነው ይላል። አብረን እንበል፣ ድንግል ማርያም እንድትባርከን ከኔ ጋር በሉ። የድንግሊቱም ስም ማርያም ነው፣ ማርያም ነበር፣ ማርያም ናት። ክብር ምስጋና ለእግዚአብሔር ይሆን ወዳጆቼ። የእመቤታችን የቅድስት ድንግል ማርያም ነገር በኦርቶዶክሳዊት ቤተ ክርስቲያን የተለካ፣ የተሰፈረ፣ የተመጠነ፣ የታወቀ፣ የተረጋገጠ ትምህርት አለ። ቤተ ክርስቲያን እመቤታችንን መትሕተ ፈጣሪ መልዕልተ ፍጡሯን ትላታለች። ከፈጣሪ በታች ከፍጡሯን በላይ ብላ ታከብራታለች። ለአንድም ቀን እመቤታችንን የፈጣሪን ወይም የልጇን ቦታ ተክታ ቤተ ክርስቲያን ሰታ አታቀምሩልብላችሁ እግዚአብሔር እግዚአብሔርን መስ ይህ የኦርቶዶክሳዊት ቤተክርስቲያን አስተምሮ የመጽሐፍ ቅዱስን እውነት መሠረት አድርጎ የተነገረ ነው። እንደምታውቁት የአዲስ ኪዳን ነገር በብሉይ ኪዳን ውስጥ ትንቢት ሆኖ በብዙ መልክ ሲነገር ነበር። በተለይ ዕብራውያን የመሲሁን መምጣት መጣ በሁለት መልክ ይጠብቁ ነበር። አንደኛው ከነገደ ይሁዳ የሚመጣ ያባታችንን የዳዊትን ባንዲራ የሚያጸና የሚተክል እኛንም ከሮማውያን እጅ ነጻ የሚያወጣን ነው ብለው ያምኑ ነበር። ሌሎቹ ደግሞ የለም እንደ ዮሴፍ በሸላቶቹ ፊት ዝም የሚል ይቅርታ ይበዛልለት ከነገደ ዮሴፍ ነው የሚመጣ ብለው ያስተምሩ ነበር። ይሄ ትንቢት፣ ይሄ ህብር፣ ይሄ አምሳል፣ ይሄ ስብከት በነቢያቱ ዘመን ነበር። ለዚህ ነው ጌታ በማቴዎስ ወንጌል ምዕራፍ 13 ላይ ቁጥር 16 እስመ ብዙሃን ነቢያት ፈተው ይራዩ አንትሙ ዘትሬዩ ወይኑ ወፈተው ይስሙ አንትሙ ዘትሰሙ ወይሰሙ ብዙዎች ነቢያት እናንተ ያያችሁትን ሊያዩ፣ እናንተ የሰማችሁትን ሊሰሙ ወደዱ ነገር ግን አልሰሙም፣ አላዩም። የእናንተ ያዩ የሰሙ የዳሰሱ የተመለከቱ ያደመጡ ህዋሳቶቻችሁ ሁሉ ነፍሳችሁ ሁሉ ብሩክትናት አለ። የአዲስ ኪዳን ልጆች ስለሆንን ክብር ምስጋና ለመድኃኒዓለም የሚሆነው እውነት ነው። ይህንን ነገር ደጋጎቹ የእግዚአብሔር ሰዎች እና አብርሃም በዕፀ ሳቤቅ ውስጥ በጉን በክርስቶስ በጉን ያዘውን ገመድ በመቤታችን ቤታችን እነ ሙሴ በዕፀ ጳጦስ ውስጥ ቅዱስ ያሬድ ዕፀ ጳጦስ ኒቲን ተባማ በሁለት ዕፀ ጳጦስ አንቺነሽ እንዳለ መለኮት በመቤታችን ቤታችን ማኅፀን ውስጥ ሥጋ ለብሶ መዋሐዱ በዚያ ሕብራ ይተውታል። እነ ኤኒያስ በንጹህ መስኮት፣ እነ ኤንሳ በንጹህ ማሰሮ ውስጥ፣ እነ ንጤኤል በተዘጋ አዳራሽ ውስጥ እመቤታችን አይተዋታል። ይልቁንም ደጋግ የሚሆኑ እንደነ ኢሳያስ ያሉት ደግሞ ድንግል በድንግልና ጸንሳ በድንግልና ትወልዳለች ብለው ትንቢት ተናግረዋል። ምስጋና ለእግዚአብሔር የሆነበ አያቸ ጊዜው ሲደርስ እግዚአብሔር ስራ መስራት ጀመረ። ለዚህ ነው ጳውሎስ ዋ መበፃ ጊዜው ፈነው እግዚአብሔር ወልዶ ተወልደ እምብእሲት ይላል። ጌታ ጊዜው በደረሰ ጊዜ ከሴት ተወልዶ አዳነን ይላል። ግን ከመወለዱ በፊት የምትወልደውን ማዘጋጀት የእግዚአብሔር ስራ ነበር። ምስጋና ለእግዚአብሔር ይሆን ወዳጆች። ያያችው የከበሩ መሳፍንት፣ የከበሩ ነገስታት፣ የከበሩ የጦራ ክብራቸውን ልዕልናቸውን ለማሳየት ትልልቁ ቤተመንግስት መንግስት ይገነባል። ሰፊ አዳራሽ፣ በከበረ ዕቃ በሚያምር ቁሳቁስ ቤታቸውን ይሞሉታል። አስፈሪዎች፣ ኃይለኞች፣ ጉልበተኞች፣ ተከባሪዎች መሆናቸውን ለማሳየት የሰማይ ንጉስም ኃይሉን ክብሩን፣ ጥበቡን፣ ጌጡን፣ ማዳኑን ለመግለጥ ንጽህት አዳራ ድንግል ማርያምን አዘጋጅ እዚህ ትዚላቷል ሶሎሞን እግዚአብሔርን ቤተ መቅደስ ሰርቶ በጨረሰ ጊዜ እንዴት የሰው እጅ በሰራው መቅደስ ውስጥ አንተ ታድራለህ ብሎ ነበር የተናገረው ጌታ እግዚአብሔር። ያው ሶሎሞን መቅደሱን እንዲሰራ ሲያዘው እጅግ ጥበበኛ የሆነ ኪራም የተባለ ሰው የድንጋዩንም የእንጨቱንም የሁለንተናውንም የቀለሙንም የኖራውንም ጉዳይ የቁመቱንም የስፋቱንም ጉዳይ እያሳመረ እንዲሰራ እግዚአብሔር መቅደስ ተነግሮት ነው መቅደሱን የሰራው። አማናዊት መቅደስ የአዲስ ኪዳን መቅደስ መቤታችን ቅድስት ድንግል ማርያም እግዚአብሔር ባወቀ በፈቀደ በንጽህና በቅድስና የጸጋው መቅደስ የጸጋው ዙፋን የጸጋው ማደሪያ ትሆን ዘንድ እግዚአብሔር አዘጋጃት። እልልታ እግዚአብሔር ወገኖች፣ እልልታ ለእግዚአብሔር። ለዚህ ነው ዛሬ መዘምራን ያቆኑ፣ በቅዳሴው ሰዓት መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ በተከበረ በገዘፈ ከፍ ባለ ተራራዎች ላይ ናቸው እንደ ተራራ ደንቀው ለሁሉ የሚታዩ ወላጆች ያሏት ንጽህና ገንዘባቸው ሴትና ገንዘባቸው አምልኮ ገንዘባቸው እግዚአብሔር መፍራት ገንዘባቸው ይሆን ኢያቄምና ሐና በእግዚአብሔር ፊት በልጅ ጉዳይ ይለምኑ ነበር። አለመውለድ ከባድ ነው አይደል እናቶች? በተለይ በእብራውያን ዘመን ደግሞ የእርግማን ምልክት ተደርጎ ይቆጠር ነበር። ይሸማቀቃሉ ሴቶቹ። መስዋዕት ለመሰዋት በሚሄዱ ጊዜ ልጅ የሌላቸው እናቶች እጅግ ያዝናሉ። ሐና የጣ ለገጠማት ግልጽ ነው። መካን በመሆኗ ታዝን ትቆዝም ታለቅስ ነበረ። እግዚአብሔር ግን ተመለከታት። ይመልከተን። ሁላችን ባለን ጉዳይ ውስጥ ሁሉ እግዚአብሔር ይመልከተን። የመከነ ኑሮ፣ የመከነ ትዳር፣ የመከነ ሕይወት፣ የመከነ ስራ ተስፋ ቢስነት በልባሽ ረቆስ ሁል ጊዜ መኖር ለገጠመን ሁሉ እግዚአብሔር ይመልከተን። ወገኖች፣ እግዚአብሔር ሲመለከት ነገሮች ይስተካከላሉ፣ ነገሮች ይወገዳሉ፣ ነገሮች መፍትሄ ያገኛሉ፣ ነገሮች ይቃናሉ፣ ነገሮች መስመር ይይዛሉ። ማን ይመልከተን? እስቲ ሁላቸው አይሰማኝም። ማን ይመልከተን? ድገሙት እስቲ ማን ይመልከተን? እመኑ በዚህ መቅደስ ውስጥ የእግዚአብሔር ዓይኖች እያንዳንዶቻችንን እያዩ ናቸው። ክብር የለ፣ ሞገስ የለ፣ ሀብት የለ፣ እውቀት የለ፣ ታዋቂነት የለ፣ ዝና የለ፣ አንደበተርቱነት የለ፣ ጎልማሳነት የለ፣ ሽማግሌነት የለ፣ እንደያ መጣታችን የጌታ ዓይኖች እያዩ ናቸው። እረንን ብላችሁ እግዚአብሔርን አመስ በዚህ መቅደስ ውስጥ ግን በየችግሮቻችን መፍትሄ ሊሰጡን የእግዚአብሔር ዓይን እየተመለከተን ነው። ስለዚህ እግዚአብሔር ድንግልን አዘጋጀ፣ አከበረ። ጥበብ ቤቷን ሰራች እንዳለ ሶሎሞን ጥበብ የተባለው ጌታ፣ ጥበብ የተባለው እግዚአብሔር ድንግል ማርያምን ለሀናና ለእያቄም እንደ ለቅሷቸው፣ እንደ ብሶታቸው፣ እንደ ሐዘናቸው፣ እንደ ምሬታቸው ያ ማረች የተወደደች ለዓለም ሁሉ መዳን ምክንያት የሆነች አዳኙን ያስተዋወቀች አዳኙን ወደ ዓለም ያቀረበች ዙፋን አዳኙን ከፍታ ያሳየች ንጽሕት አዳራሽ ድንግል ማርያም በዛሬ ቀን ተወለደች። ክብር ምስጋና ለእግዚአብሔር። ለዚህ ነው ቅዱስ አባ ሕርያቆስ መንበር ኪሩባዊ ዘያንጸበርቅ ወዘያ ውዶ አይቴኑ ተደለወ አይቴኑ ተተክለበው ውስተ ቅርስኪ ያኪሩቤን እና ሱራፌን ከበው እሳታዊ የሆነው መንበር የማያቋርጥ የምስጋና ጎርፍ የሚፈስበት እጅግ እጅግ አስፈሪ አስደንጋጭ የሆነው የእግዚአብሔር የንቅስና የሃሎቱ የገህነቱ የስልጣኑ መገለጫ የሆነው መለኮታዊ ዙፋን በማሕፀንሽ ውስጥ ቤት ተተከለ አለ። እንግዲህ ድንግል ማርያም ደሳትልም ወገኖች፣ እኔ ይገርመኛል። ስለ እመቤታችን ተናግረን መጨረስ አንችልም። ግን አንድ አምስት እውነቶች ነግሬት ሆኖ ቶሎ ልጨርስ። እመቤታችን በመጽሐፍ ቅዱስ ውስጥ ማንም ሐዋርያ ማንም ሰባቂ ድንግል ማርያም ምስክር ናት። አሜን በሉ እስቲ ወገኖች። የመጀመሪያ እመቤታችን የትህትና መምህርት ናት። እስቲ ከኔ ጋር በሉ፣ እመቤታችን የትህትና መምህርት ናት። ትህትና ለጠፋበት ኦርቶዶክሳዊ ትምህርት ከፈለገ ወደ እመቤታችን ዞር ማለት። አኛ በወንበሩ በምኑ እንጋጨለን። አንድ ነገር ትዛኔ ለሙቀቱ ይሆናችኋል። ሴትዮዋ ጸብ ይወዳሉ አሉ። ቦታ ይወስዱና አትጋፊኝ ይላሉ አሉ። አንድ ቀን ዲያቆኑ ጸኞ በእንተ ሰላም እያለ እንዲህ ሲያዝ እንዲህ አሉ። ወደ ወንዶቹ ሰላምታ ሰጡ። ወደኋላቸውም ወደፊትም ሰጡ። ወደ ሴቶቹ ዞር ሲሉ የተጣሏትን ሴትዮዋ አሉ። አንቺን አይደለም አሉ። ምን አለ? ያች ሲያዋዛ ናት። እኔ ደግሞ ያንቺን አልፈልገው አለች። ትሕትናን ይስጠን እግዚአብሔር አሜን። በምንን ይስጠን መቤታችን ትሁት ናት። እኔ ለእግዚአብሔር ባሪያው ነኝ ያለች እናቷ ሄዋን ለዲያግሎሱ ድምጽ ባሪያ ሆነች። ልጇ ቅድስት ድንግል ማርያም ለእግዚአብሔር ድምፅ ባሪያ ሆና ዓለም ነፃ እንዲወጣ አደረገች። ክብር ምስጋና ለእግዚአብሔር ሆነ። ገራችሁ ጊዜ እንደው እንዳይወስድብኝ ሀሩና ወርቁን እያስማማኝ ስትፈትን ውሃ ስትቀዳ አባቶች ብዙ ታሪክ ይነግሩናል። የትህትን ነው ለተጠማ ውሻ ውሃ እስከ መስጠት የምትደርስ ናት። ለካፍረኝ መቤታችንን ሰምቶ ነው ውሻ እየጎተተ የሚንከባከቡ እኛ ሀገር ድው ነው የምናደርግ አደ በድኛ ነው የምንለው ይሄ በረከት ይደር እን የትህትና መምህርት ናት ድንግል ማርያም። እኔ ለእግዚአብሔር ባሪያው ነ የማ ባሪያዎች ነን እኛ የኮሚቴ የማዕበር የሰው የራሳችን የእውቀታችን የዘራችን የፖለቲካችን የማባሪያዎች ነን። ለመሆኑ ኦርቶዶክሳዊያን እስቲ እግዚአብሔር በሉኝ፣ የማባሪያዎች ነን። ይሄን ያጽናለ ጊዜን እንዳልገባ። ሁለተኛ እመቤታችን ቅድስት ድንግል ማርያም የንጽህና መሰረት ናት። ከኔ ጋር በሉ ድንግል ማርያም የንጽህና ነገርና መሰረት ነው። እኔ ነግራችኋለሁ። በሉቃስ ወንጌል ምዕራፍ 1 ቁጥር 19 መልአኩ ሳይበስራት ዘያምር ብዕስ ይፈሩ ከሆነን ይፈሩ ከሆነን እንዴት ይሆናል? ዓላማ ሌላ አንተ ምትለኝ ሌላ። መልአኩ አስረዳት የእግዚአብሔር ሥራ በድንግል ማርያም ውስጥ እንዴት እንደሚከናው ያለ ወንዶቻችንን ለሰማዕትነት ለሞት ሰውነታቸውን ለእሳት አንገታቸውን ለሴፍ የዳረገ ሃይማኖት ይሄ ነው። ድንግል ማርያም ንጽሕት ናት። ይህን ንጽህና ይስጠለሁላችን። ዓለሙ ረክሷል። ዓለሙ ቆሽሿል። ዓለሙ ሰውነትን አቷል። በወንድማማቾች መካከል ጸብ ነግሷል። በባል በሚስት መካከል የቅድስና መኝታ ጠፍቷል። የድንግል ምርጃ ይርዳን። ሁላችንን አላረዝመውም። ለሰባኪ ማይክሮፎን፣ ለልጅ ቴሌፎን ከሰጡት አይለቀም ነው የሚባለው። እየጨረስኩ ነው። ሶስተኛ ስንተኛ አልኳቸው ስንተኛ? ሶስተኛ እመቤታችን የጽናት ምልክት ናት። ሲያብራችሁ በእመቤታችን የጽናት ምልክት ናት። የሚገርማችሁ ነገር ያ ስምዖን አረጋዊ ትዝ ይላችኋል። እመቤታችን ከልጇ ጋር በመቅደሱ በተገኘች ጊዜ ሰይፍ በውስጥ ይሻልፋል ብሎ ነው የነገራት የሉቃስ ወንጌል ምዕራፍ ሁለት ቁጥር ሰላሳ አራት ላይ። ያልተቀበለችው መከራ የለም። እሞ ወደ ሰማያት ምንላት፣ ለዚህ ነው። አክሊሎ ለካህናት ምንላት፣ ለዚህ ነው። ለጻድቃን ምንላት ገላችሁ መቅለስ ስትሰጣ ሲያድሙባት እረ ልጇን ስትወልድ ደግሞ እንደገና በረት መሰደድ እኔ አይቼዋለሁ። ከኢየሩሳሌም ካይሮ ድረስ ባይቶዲሴእጃ ሄጃለሁ። ደግሜ ነው የምነግራቸው ከኢየሩሳሌም ካይሮ ባይቶዲሴጃ አሸዋ በቆሎ ይጠብሳል፣ ግለቱ ሙቀቱ። የኔና የእናንተ እናት ግን በዚያ ነው የሄደችው። ምስጋና አለ መቤታችን እልልታ እልልታ አንድ ግ

ከትምህርት ቤት ትንሽ ሌት ሲሆኑ እንኳ እንዴት እንደሚሆን። እመቤታችን እኮ ተወጥሮ ሆኖ ልጇን ያየችው መስቀል፣ ልጇን ያየችው አሁን ኢየሩሳሌም ሄዳችሁ ምቋመ ማርያም ይባላል። ድንግል ልጇ ሲሰቀል ቆማ ያየችው እዚያች። ቆሞ ሰላም ነኪ ያደረሰ ውዳሴ ማርያም ያደረሰ አቡነ ዘበሰማያት ያደረሰ የድንግል ምርጃ ይደርሰዋል ይባላል። ያብቃኑላችንን ምለዝ አራተኛ፣ እመቤታችን የደስታና የምስጋና የሐሴት መዝገብ ናት። ደግሞ ተነግሯል። ታቢዮ ነፍሴ ለእግዚአብሔር ወተትሐሴ መንፈሴ በአምላኪው መዳኔ። ስመሬ የህማም አላመቱ እመቤታችን ነፍሴ ማንን ታከብረዋለች? እስኪ ንገሪው ማንን ታከብረዋለ? መንፈሴ በአምላኬ በመድኃኒቴ ምን ይላካ? በብሉይ ኪዳን እኮ ደስታ የለም፣ ጨለማ ነው። ለዚህ ነው እኮ ጽድቃችን የመርገም ጨርቆ ነበር ይሉ ነበር ነቢያት ሁሉ እኮ። ኦሪት ቆጥራ ቆጥራ ሞት እምታመጣ የነበረ የሐዲስ ኪዳና የጸጋ ግምጃ ቤት የጸጋ መንበር ድንግል ስትገኝ ግን በአምላኬ ደስ ይላታል አለ። ክብር ምስጋና ለእግዚአብሔር ይሁን። አመስግኖ ክብር ምስጋና ለእግዚአብሔር ይሁን። እመቤታችን አማኝ ስለሆነች ማለት ነው። የመጨረሻ እመቤታችን የጥሞናና የመረጋጋት መምህርት ናት። ብዙ የሥነ መለኮት ላይ ሊያስተምሯቸው እንደሚችሉ ተስፋ ያደርጋሉ። ነገረ ማርያም አራተኛው ሴንቸሪ አምስተኛው ሴንቸሪ ነው የተስፋፋው ምናምን እያሉ ጴንጦች ሲያወሩ ይሰማል። ወዳጆቼ ነገረ ማርያም ከመስቀል ስር ነው የሚጀምረው። እነዋትና ተብሎ ሲሰጥ አደለም ወገኖች፣ እዛ ነው የሚጀምረው። የቤተ ክርስቲያንን ታሪክ ስታቀም በሁለተኛው ሴንቸሪ በአንደኛው ሴንቸሪ የእመቤታችንን ዘላለማዊ ድንግልና የሚገልጹ ክብር የሚገልጹ በርካታ ጽሁፎች ዓለም ላይ ተገኝተዋል። ሌላ ቀርቶ ወደ ድንግል መጸለይ በግብጽ ሀገር ፓፒረስ ላይ የተገኘው በ220 ዓመተ ምሕረት የተጻፈው ያለ ቅጠል ጽሁፍ ድንግል ወይ ዘውትር ወደ አንችንን ማጸናለን ነው የሚለው ምልጃዋ ይድረሰለሆላች ያሉ አዳዲስ አብያተ ክርስቲያናት ሁሉ ማለው የመጀመሪያው አብያተ ክርስቲያናት ስያሜያቸው በእመቤታችን ነው። ስለዚህ የእመቤታችንን ነገር ያጠኑ የመረመሩ የተገለጠላቸው ሰዎች እመቤታችን ብዙ ማትናገር ምታደምጥ የተረጋጋች ሁሉም በልቧ የምትጠብቅ ነበረች። ስም ሆነ ሲነግራል እም ሰት አቀብ ሰንተጉሎት ወዶ ውስተ ልባ። እናቱ ግን ይህን ሁሉ ነገር ትጠብቅ በልቦናዋም ታኖር ነበር ይላል። ጉዳያችንን ትጠብቅ። ደራሲው መልከ ማርያም አባ ሳሙኤል ቢያብራሩት ሊቀ ጉባኤ ደስ ይለኛል። ሰላም ለመልክኪ ለተሰርቀ ወትረ አሬ ማርያም ሌላውን ተውና፣ አሬ የሚገልጽ ኪማርያም እባክሽን፣ እመቤቴ አንድ ጊዜ ተገለጭልኝ፣ ለሰው የማልነግረው ሚስጥር አለኝና። የላችሁም፣ ወገኖች ድንግል ብትገለጥ ምንድን ነው የምትለዋት? ምንድን ነው የምታወራት? አትገለጠልላሁላት። ታምርናት ናት። ካይሮቼ አንድ መጽሐፍ ሰጡ ግብጾች። ሞደርን ሚራክሎፍ ሴንቲሜሪ ይላል። መጽሐፏን ተርጉሜ አዲስ አበባ አከፋፍያታለሁ። ታአምረ ማርያም ትላለች ትንሽ ነው። እዚያ ላይ ያለበትኩት አንድ በጣም አስደናቂ ታሪክ አለ እንዲህ የእመቤታችን በዓል ነው። ባልና ሚስቶች እንደተጋቡ ሚስትየው ፓራራይዝ ትሆንበታለች። ከዚህ ሰውረ ትዳር ከባድ ነው። ይሄ ሰው ብዙ ጊዜ አገላበጣት አሳመማት። ልኩ ሲመጣ ግን ትዕግስቱ አለፈ። ለካ ትዕግስት በምንወደውም ሰዎች ላይ ያልቃል ወገኖች፣ ለካ ትዕግስት በእናት በአባቶቻችንም ላይ የሚያልቅበት ጊዜ አለ። ወደ ካህኑ ሄደና፣ በቃ ፍቺ ነው የምፈልገው። አባቴ፣ እኔ እንደ ወንድ እንድከብድ ነበር፣ አሁን ግን አልቻልኩም፣ አልተቋቋምኩም ማለት፣ ኧረ በኦርቶዶክስ ቤተ ክርስቲያን እንዳይጎርስ ሰርተፍኬት አንሰጥም

ውዴ ብሎ ግንባሯን ስሞ ጌታ ይማርሽ፣ ድንግል ትርዳሽ፣ ምርጃዋ የጠበቅሽ ይላታል። የዛን ዕለት እንደተለመደው በሩን ከፍቶ ሲገባ ቤቱ ባልተጠበቀ መዓዛ ተሞልቶ ነበር። በንጹህ መዓዛ ይሙላልን ህይወታችን። የሚገርማችሁ ነገር መኝቷ ክፍሏ ላይ ይቺ ሴት የለች። ተደናገጥ እጅግ ተደና ወደ ኪችን ዞር ሲል ህያው ሆና ወገቧን አሸርጣ ለዕለቱ የሚስማማውን የበዓሉ ምግብ እያዘጋጀች ነበር። ክብር ምስጋና ለመድኃኔዓለም። እኔ እንዳው ዝም ብዬ ሳስባ ኪችን ሴት እኔ ስለታቦ ስራ አለብኝ ብትል ነው የሚመስለኝ። ይርማቸዋል እንዴት ብሎ ጠይቃት ልክ በሐዋርያት ስራ ምዕራፍ አራት ላይ እንደተጠቀሰው እንዴት በምን ምክንያት ይህንን ክስተት ወይም ፈውስ፣ ወዳጅ አንቺ መጣ አላት። ውዴ አለችው። እሷ እንዲህ ለመባባል ያብቃል ወገኖች። ታምሜ በተኛውበት በዚህ አልጋ ላይ አንተ ባደረክልኝ ስዕል ፊት ወደ እመቤታችን እያየው ድንግል ሆይ የልጅሽ ማዳን ይድረሰኝ ምልጃሽ ይፍጠንልኝ አለዛ ለባለቤት እንቅፋት ከመሆን ልቡት ሊል ልለይ ከዚህ ምድር ብዬ እያነባው ጸለይኩኝ። ልክ ይህንን ስለምን በሩ ተከፍቶ ሐምራዊ ቀሚስ የለበሰች በስዕል የምናቃት ድንግል ማርያም ልጄ ተነሽ ብላ አስነሳችኝ አለ። ክብር ምስጋና ለመድሃ ልጄ ትበለኑላችንን ልጄ ትበለኑላችንን ከወደቅንበት ሁሉ ከመከራ ሁሉ የልጇ ቸርነት ያድን። ስማ ለይቲ ድንግል ማርያም ይበቃል። ሰላሳ ደቂቃ አልደረስኩም። ክብር ምስጋና ለእግዚአብሔር።